ፕራንክ ነው በሉኝ፣ ፕራንክ ነው በሉኝ። እውነት ይህንን አላምንም፣ እኔ ላምነው አልችልም። ናሂ ይሄንን አያደርግም። ኒ ናሂ ይህን እውነት፣ በዚህ ልክ እንደዚህ አላስቦም። በነገራችን ላይ ፕራንክ ነው፣ ፕራንክ መሆን አለበት። ምክንያቱም ናሂ እንደምናውቀው በጣም ጨዋ፣ እውነትን ነው ምላችሁ። እኔ ሚዲያ ላይ ካየዋቸው ወንዶች፣ ካየዋቸው ዩቱበሮች ሁሉ ጨዋና ፍቅር የሆነ ልጅ ነው። እውነትን ነው ምላችሁ። ና እንደውም ለሱ ሴቶች አለማበዳቸው ራሱ እንዴ፣ ሊወደድ የሚገባ ልጅ ነው። ና እንደ እንደውም እኔ የምደረብበት አለሁ፣ ከፈለጋችሁ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። ሰላማችሁ ይብዛልኝ። ሰላም እንደምን አላችሁ? እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝ ትርፍ ይበልልኝ። ዛሬም በአዲስ ቪዲዮ መጭቼላችኋለሁ። እንግዲህ ብዙ እንሰማለን፣ ገና ብዙ እናያለን። ብዙ እኔ እውነቴን ነው በጣም ብዙ ብዙ ታሪክ ገና እንሰማለን እና በእርግጤ ቀላል ነው። ማንም ራሱ የህይወት ያለፈው ታሪክ ይኖራል። ወንድ ልጅ ነው። ምናሂ ላይ ሲመጣ ነው እንደ ነገሮች ሁሉ የሚካበደው እና እናንተ ተምፕሊን ላይ ባስቀመጥኩት እንትን ብላችሁ ሊሆን ይችላል። አውቄ ነው እናንተ ወሬ ስለምትወዱ ነገር ከመጀመሪያ ጨርሳችሁን ከን ለማየት አታስቡ እንጂ ጅማሬን ነው የምታዩት። ስለዚህ ለዛ ነው ይህንን ልጠቀምበት የተጠቀምኩት ተምፕሊኑን ማለት ነው። ይቅርታ እያደርጋችሁልኝ እና ናሂን ክፉ ልናገረው አይደለም። ናሂን አልነካውም። ለምን ናሂ በጣም ጨዋ መወዶ ልጅ ነው። ምሬን ነው ምላችሁ እና ከልብ ነው ምወደው። በጣም ካየዋቸው ከዩቱበሮች ለትዳርም ያለው ፍቅር፣ ለእህቱ ያለው ፍቅር፣ ለምስቱ የሚሰጣት እንደውም ማለት ነው ከምስቱ አትረዱ። አንዳንድ ወንዶች ለማስመሰል ሚዲያ ላይ የሚያደርጉት ነው፣ ግን እህቱን እንኳን የሁሉ ጥፋት እያጠፋችሁ ለእህቱ ያለው ፍቅር እንኳን እዩት እና እንኳን እህቱን እንዴት እንደሚንከባከባት እንዴት እንደመወዳት እንዴት በቃ ጨዋ የሆነ ልጅ ነው። በጣም ነው መወደው እና ይከሰታል። ምንም አይደል። ከእሱ የበለጠ ብዙ እንኳን በአደባባይ ላይ ብዙ በራቁታቸው ብዙ ነገር ሆኖ ምናያለን፣ አደለ? ስለዚህ ምንም ሚካበድ ነገር አይደለም። ናዬ ግን እውነት ነው ብሬን ልክ ያለው አጭበርብሯል ባለችው እኔ እውነት ነው ብዬ አላምነውም። የምር ግን ሄሏ አይታለች ምናምን ተብሏል። ፕራንክ መሆን አለበት። ፕራንክ እንዲሆን እኔ ማስባለሁ። ፕራንክ እንዲሆን ምኞቴ ነው። ናዬ አንተ በክፉ ስም ምትጠራ አይደለም፣ ለብዙዎች ተምሳሌት የምትሆን ወንድኔ፣ በጣም ምንወድ የምናከብር የምሬን ነው እንኳን በዩቱብ ደረጃ ላይ ራሱ ለብዙዎቻችሁ ናሂና ቶንዴ ታቃላችሁ ቴሌግራም ላይ ራሳቸው እንትን አድርጎ ለሌሎች በፍሪ አንድ ወር ሙሉ ፍሪ አገልግሎት እንትን ስጦታ ሰጥቶናል። አገልግሎት የዩቱብ እንትን ማለት ነው። ልምድ እንድንወስድበትና እንድንማርበት የሰጠ የተጣጣሪ ያለ እንደሁም ከወንዴ ይልቅ እሱ በደንብ አርጎ ነው ግልጽ አርጎ የሚያስረዳን እና ተወንዴም ጥሩ ሰው ነው። ግን ከሱም የበለጠ መወር ደግሞ ተስፋ እንዳንቆርጥ ብዙ ምክሮችን እየመከረን ብዙ ነገሮችን እያለ ያለ ልጅ ነው። ናሂ በጣም ጨዋና ምንወደው ወንድማችን ነው። ተምፕሊና አውቅ ነው። ይሄንን የተጠቀምኩት እናንተ ወሬ ስለምትወዱ በእንትን አልመጣም ብዬ ነው። ንግግሬና ተምፕሉኑ አንድ ላይ ሆን ይችላል። እንግዲህ ቅርታ አድርጉልኝ ና አንዳንዴ ጨማምረን የምንትን ካልሆነ ጥሩ አደለምና ናሄን እንዳትነኩት እውነት ተከስቶ ያለውን ከሆኔ ሁሉም ሰው ላይ ስህተት ሊኖር ይችላል። ሰው ነው፣ እሱም እንደኛ ይሳሳታል። ሰው ነው በቃ ሚዲያ ሰው ነው። ምንድ ነው አታካብዱ፣ ቀላል አርጉት፣ ነገሮች ማለት ነው። እና እንግዲህ የናሂ ምስትና ቀድሞ ምስቱ ሊበላት ጮኛው፣ ሊበላት እና ውሽማው ሊበላት ምኑ ምን ቃላታ። እኔ አንዳንድ ሴቶች ማለት ነው ዶ አደብ የላችሁም እንዴ? አደብ ግዙ። ምንድነው? ትዳር ላይ መለጣጠፍ። በቃ ያለፈው ህይወት ተው። አንድ ወንድ ልጅ ማለት ነው፣ እኔ እንደራሴ ሀሳብ ማለት ነው። አንድ ወንድ ልጅ የምትወዱት ወንድ አይደለም፣ ትዳር ይዞ ከተቀመጠ ልጅ ወልዶ፣ አሁን የሌት ልጅ አባት ነው። እንግዲህ ምን እየሆናችሁ ነው? ቆይ ምንድን ነው እንደዚህ ስ ወንድ ባልጠፋበት ሀገር ላይ ሀገር ላይ ወንድ። እውነት ነው፣ ፍቅር ልትወዱ ትችላላችሁ፣ ግን ያ ባለ ትዳር ምን እንዲያደርጉላችሁ ነው? ያ ሰው የልጅ አባት ምን እንዲያደርግላችሁ ነው? እንደዚህ ሚዲያ ላይ ካሜራ ደቅናችሁ፣ በካሜራ ፊት እንደዚህ የምታደርጉ ምን እንዲያደርግ ነው ነው እኔ በጣም ግራ የገባኝ ነገር ብኖር ምን አረጋል ነው ምንስ ጥሩ ነገር ሊያመጣ ነው ብላችሁ ነው የምትለጣጠፉ አሁን ይሄ ናሂ ለአንቺ ምን እንዲያደርግልሽ ነው ኢቪን እንኳን ትክክለኛ ህይወት ላይፍ ሬሌሽን እንኳን የፍቅር ታሪክ ቢኖርባችሁ ምን እንዲያደርግልሽ ነው ናሂ ከዚህ በኋላ ምክንያቱም አሁን የሰው ባል ነው በቃ የራሱ ትዳሩን ይዞ የሚኖር ሰው በሚዲያም እያየሽ ነው እውነታችን ነው እንዲህ ነው እውነትን ት ያለሽ እንዲ መስታግብተዋል ታቂዋለሽ። ምን እነሱ የተደበቀ ምስጥር አይደለም። በአደባባይ ላይ እየታየ ያለው ሶሻል ሚዲያ ላይ የሚሰሩ ናቸው እነዚህ ጥንዶች ማለት ነው። እና አታስመሲ እባክሽ። እዛ እንዴ ራሳቸው የሆነ እንትን ታሪክ ይኖራቸውና እየታሽለጠለጡ ይመጣሉ። የቅናት መንፈስ ማለት ነው። ልጅ ከተወለደ ልጅ ከተፈጣ አይደለም አንድ ወንድ ልጅ ማለት ነው። አንድ ጥያቄ አንድ እናንተ የምወዷችሁ እናንተ የሚፈልጋችሁ ያ ወንድ ሄዶ ሌላውን አገባ። ላያገባም እኮ አይደለም። እናንተ የሚፈልጋችሁ ያን የምወደውን ሰው ትቶ እኮ አይሄድማ። ግን ስለማይፈልጋት ሰው ህይወት ይቀጥላል። ቢያስጠላም ይቀጥላል። ህይወት መቀጠል ስላለበት ቀጠለ። አንቺ ውጪ በስብሰሽ ቁጭ ብለሽ እንትን እንድትስ ድረስ እሱ መጠበቅ አለበት። ላይፉን እንጆይ ማለት አለበት። ህይወትን መኖር አለበት። ትዳርን ልጅ ማግብቶ መውለድ አለበት። ስደት ላይ ያለ ነው። እኛ ብር ነው የምንወደው። በቃ ብር ብር ብር ስለምንል ማለት ነው። አው ሰርቶ አዳሪ ነን። ግን ደግሞ ይበልጥ እኛ የምናስቀድመው ከህይወታችን ይልቅ ብር ስለሆነ ምንም ማረቅ አይቻልም። ኢትዮጵያ ወንድ ደግሞ ቁጭ ብሎ ቆሞ አይጠብቃችሁ ማለት ነው። እና ናሂ ምንም ጥፋት የለበትም። ናዬ አታደርገውም። ይህንን ከአንተ አንጠብቅም። ይህንን ማለት ነው። የምሬን ነው። እኔና ናሂ በጣም መወዱ ልጅ ነው። እንዳትነኩት፣ በሱ እንዳትመጡ። በሱ ከመጣችሁ ባይኔ መጣችሁ። እውነቴን ነው። ብዙ ነገር እንኳን ለእኛ ለዩቱበሮች እውነት ብዙ ነገር ተስፋ እንዳንቆርጥ ንግግሩ ራሱ ከአፉ መወጣ ቃላቶች በቃ በቂ ነው፣ ሰውን ያበረታታል። የምሬን ነው። እኔ በጣም ነው መወዱ ናሂን። ወይኔ እንደዋፈቅርሽ እንዳትሉኝ። ቢፈቅርም የሚፈቀር ልጅ ነው፣ ግን ሰው ባል አላፈቅርም ማኔ ወደዋል እንደ ወንድሜ የሚወደዋል ብወደድም የሚወጣለት ልጅ አይደለም። እንደው እና እላችኋለሁ። ለማንኛውም ውዶችዬ የአብራችሁን ስለቆያችሁ እንጂ እጅግ ጋር አመሰግናለሁ። ሰላም ሁኑልኝ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ባለትዳር ነው ልጅ አባት ነው። እንደ እነዚህ የከተማ ሴቶች እንደ አይነው ጣናችሁ ነት በቃ፣ አዳብ የላችሁም። አዳብ አዳብ ግዙ፣ እንደ ሴት ልጅ ሁኑ። ሹሃዳ ሐረካት፣ ሹሃዳ ሐረካት። ሰላማችሁ ይብዛል። ባይ ባይ። እወዳችኋለሁ።